የተመረዘ ምግብ በልተው ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ የሰባቱ ሰዎች ህይወት ማለፉ ተነገረ። ምግቡ በማንና እንዴት ተመረዘ የሚለው ጥያቄ እስካሁን አልተመለሰም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር ሰባት የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ገለጠ። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያሉት ተመስገን እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ ም ምሽት አንድ ሰዓት ስምንት የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸው ተነግሯል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢ ነዋሪዎች የተጎጆችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውም ነው የተነገረው ቢሆንም ግን ከተጎዱት የቤተሰቡ አባላት የአምስት አመቱ መንግስቱ ኃይሌ የሰባት አመቱ መክብነ ኃይሌ እና የ17 ዓመቱ ተክሉ ኃይሌ የተባሉት ሰወስት ወንድ ማማቾች በእለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተገልጧል የተቀሩት ተጎጂዎችን ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ አምስት ማሻቀብ፣ ከተቀሩት ተጎጂዎች ደግሞ የአንድ ዓመት ከሰባት ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ ም ጠዋት ሁለት ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆኑ አቶ ኃይሌ ባበራ ህዳር 10 ቀን 2018 ዓ ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜናም ተደመጠ ይላል የፖሊሱ መግለጫ። የባለቤቷና የስድስት ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒልክ ሆስፒታል ከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯን ነው ፖሊስ የገለጠው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷና የልጆቿ ንጣ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ እችን አለም ወይም እችን አድካሚ አለም የመሰናበታቸው አሳዛኝ ዜና ይደመጥ ይሆን የሚለውን ለመገመትም ይከብዳል ተብሏል። ፖሊስ ተጎጆች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞን እና ከመስቃን ወረዳ የተውጣጣ ምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ አስር ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑም ገልጧል። ተጎጂዎች በዳግማዊ ሚኒሊክ ሆስፒታል ሕክምና ተከታትሏል ያለው ፖሊስ የሟቾች የአስከሬን ምርመራ ውጤት እየተጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ወይም የሚችል መረጃ ማለት ነው ሊገኝ እንደሚችልም ገምታለሁ ብሏል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረግበት ሰዓት ድረስ ከስምንቱ ተጎጆች ውስጥ አንዷ የሆነችው የቤቱ ማውራ በአዲስ አበባ ምኒልክ ሆስፒታል በህክምና እየተረዳች መሆኑን አረጋግጧል። በተለያየ ጊዜ እችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ አንድ ዓመት ከሰባ ወራት እድሜ ያለው ህፃን እችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር፣ የተለየ ግኝት ካለ መረጃውን ለህዝብ ይፋ የምናደርግ ይሆናል ብሏል ፖሊስ። ዶክተር አንዱ ዓለም ዳኘ ላይ የግድያ ወንጀል የፈጸመው ግለሰብ በ25 ዓመታት ጽኑ እስራት ተቀጣ ተባለ። ተከሳሽ እሱ ባለው ወይም ሳሙኤል ተብሎ የተጠራው ግለሰብ ጥር 24 ቀን 2017 ዓ.ም ከምሽቱ በግምት አንድ ሰዓት እስከ ሁለት ሰዓት በሆነው ሰዓት በባህር ዳር ከተማ ሰባታሚት ቀበሌ ልዩ ስሙ ቆሼ ተብሎ ከሚጠራው ስፍራ የጦር መሳሪያ ይዞ ከሌሎች ግብረ አበሮቹ ጋር በመሆን በሰዓቱ ከባህር ዳር ወደ ጥበበ ጊዮን ስፔሻላይዝድ ሆስፒታል ሲሄድ የነበረውን ዶክተር አንዱ አለም ዳኘን ያዘውንን ንብረት ለመውሰድ እንዲመቻቸው በማሰብ እያሽከርክረ የነበሩን መኪና እንዲያቆም ሲጠይቁ ፈቃደኛ ባለመሆኑ ሁለት ጥይት በመተኮስ ዶክተር አንዱ አለም ዳኘን ደረቱንና ክንዱን በመምታት ገለውታል ብሏል። ስለሆነም ተከሳሹ እሱ ባለው ወይም ሳሙኤል ነበረ በፈጸመው የከባድ የውንብድና ወንጀል ክስ ወይም በአማራጭ የመግደል ወንጀል ፈጽሟል የሚል የመጀመሪያ ክስ ተከሷል። በተመሳሳይ ጊዜና ቦታ ላይ ወደ ጥበበ ጊዮን ስፔሻላይዝድ ሆስፒታል ሲሄድ የነበረው ዶክተር በረከት አማረ ላይ ሁለት ጥይት በመተኮስ የመኪናውን ቦዲ በመምታት ተበዳዩን የሳተው በመሆኑ በፈጸመው ከባድ የሆነ ሰው መግደል ሙከራ ወንጀል የሚል ሐሰተኛ ክስ ተከሷል። እንዲሁም በሦስተኛ ክስ የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881 ዝባር 2007 አንቀጽ 23 ዝባር ሶስት ላይ የተመለከተውን ተላልፎ አስተኛ የቀበሌ መታወቂያ ሰነዶችን መገልገል ወንጀል ፈጽሟል በሚል በሰሜን ጎጃም ዞን ፍትህ መምሪያ ክሶች ቀርበውበታል። ተከሳሹም የቀረቡበትን ክሶች ክዶ የተከራከረ ቢሆንም ጉዳዩን ሲከታተል የቆየው የባህር ዳርና አካባቢው ከፍተኛ ፍርድ ቤት የአቃቢ ሕግን ማስረጃዎች በመስማት ተከሳሽ እንዲከላከል ብይን ሰጥቶ የመከላከያ ማስረጃዎችን ካሰማ በኋላ ተከሳሹ የቀረቡበትን ክሶች መከላከል አልቻለም ተብሏል። በመሆኑም በአንደኛው ክስ ስር በወንጀል ህግ አንቀጽ 671 ዝባር ሁለት ሰ በሁለተኛው ክስ በወንጀል መቅጃ ህግ ማለት ነው አንቀጽ 27 ዝባር አንድ እና 671 ዝባር 1 ሐመር ስር እንዲሁም በሦስተኛው ክስ በወንጀለኛ መቅጫ ህጉ አንቀጽ 378 ስር ድንጋጌዎችን በመቀየር የጥፋተኝነት ፍርድ ሰጥቶ የቅጣት አስተያየቶችን በመመርመር ተከሳሹ በአጠቃላይ በ25 ዓመታት ፅኑ እስራት እንዲቀጣ በሙሉ ድምፅ ውሳኔ መስጠቱን የአማራ ክልል ጠቅላይ ፍርድ ቤት አስታውቋል። በትግራይ ክልል ዳግም የአንድ ጥይት ድምፅ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ተናገሩ። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉ ነው የመስኖና ቆላማ አካባቢ ሚኒስትር የሆኑት ዶክተር አብርሃም በላይ የተናገሩት። ዶክተር አብርሃም በላይ ከትግራይ ሰላም ተልእኮ ሊቀመንበር ሀጎስ አብርሃ ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ላይ ውይይት ማድረጋቸውን ለአዲስ ዘመን ጋዜጣ ገልጠዋል። ሚኒስትሩ መንግስት ሰላም እንዲጸና የሚሰሩ ስራዎችን እንደሚደግፍም ጠቁመው፣ ሁላችንም ወደ ውይይትና መግባባት የሚወስደን መንገድ መከተል አለብን ሲሉ አሳስበዋል። አክለውም የፌዴራል መንግስት በትግራይ ክልል ዘላቂ ሰላም ለማምጣት ከሚሰሩ አካላት ወይም ከሚሰሩት አካላት ጋርም ሆነ ለውጥና መረጋጋትን ለማስፈን የሚደረገውን ሰላማዊ ትግል ሁሉ በመደገፍ በማስተባበርና አብሮ በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ ነው ብለዋል። የትግራይ ሰላም ተልእኮ ሰላም እንዲጸና የሚያደርገው እንቅስቃሴ የሚበረታታ መሆኑን ገልጠዋል ሲል የዘገበው ኢትዮጵያን ፕረስ ድርጅት ነው። የትግራይ ሰላም ተልእኮ ሊቀመንበር ሀጎሳ ብርሃ በበኩላቸው ከፌዴራል መንግስት፣ ከዓለም አቀፍ ድርጅቶችና በሰላምና ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህና ሰላም እንዲሰፍን እንሰራለን ማለታቸውን በዘገባው አመላክቷል። በትግራይ ውስጥ ያሉት ማህበራዊ ስነልቦናዊ ፖለቲካዊና አስተዳደራዊ ችግሮች በየደረጃው መፈታት የተልእኮው ዋና ዓላማ መሆኑንም ጠቁሟል ተብሏል። የኮማንዶ ሬጅመንት በሰሜን ሸዋ ዞን ኤፍራታና ግድም ወረዳ ጽንፈኛውን ኃይል ደመሰስኩ አለ። በሰሜን ሸዋ ዞን ኤፍራታና ግድም ወረዳ አሞጃ ገብርኤል በተባለ ቦታ ላይ በኮማንዶ ሬጅመንት ትንኮሳ የሞከረው ጽንፈኛው ቡድን ራሱ በለኮሰው ሰዓት መንደዱን መቶ አለቃ ግዛቸው ታደሰ አስታውቋል ብለዋል። ጽንፈኛው በዚህ ቦታ ጠዋትና ከሰዓት ኃይሉን አሰባስቦ ትንኮሳ የፈጸመ ቢሆንም ሰራዊቱ በመልሶ ማጥቃት ባደረሰበት ፈጣን ምት ጠላትን ሙትና ቁስለኛ እንዲሁም ምርኮኛ አድርጎ የተረፈውም ጽንፈኛ እግሬ አውጭኝ ብሎ ሬሳውና ትጥቁንም አንጠባጥቦ የትም መግባቱን መከላከያ ዘግቧል። በዚህም በርካታ የጽንፈኛ ቡድኑ ሙትና ቁስለኛ ከመሆኑ በተጨማሪ ብሬን፣ መገናኛ ሬዲዮና የነፍስ ወከፍ መሳሪያዎች፣ ትጥቆች፣ የእጅ ቦምቦችና ተተኳሾች ከባንዳው ወይም ከጽንፈኛው ኃይል መማረኩን መከላከያ ገልጧል። በህገወጥ የመሳሪያ ዝውውር የተሰማራው ግለሰብ በቁጥጥር ስር ዋለ። የኮማንዶ ክፍለ ጦር በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ ሰንበቴ ከተማ ከማህበረሰቡ በተገኘው ጥቆማና ሰራዊቱ ባደረገው ክትትል በህገወጥ መንገድ ወደ ጠላት ሊዘዋውር የነበረ የጦር መሳሪያ ተተኳሽና በርካታ የመሳሪያ መለዋወጫውን ከአዘዋዋሪው ግለሰብ ጋር በቁጥጥር ስር መዋሉን የክፍለ ጦሩ መረጃ ኃላፊ ገልጠዋል። አሜ መት የተባለው ግለሰብ በሰብ በሰንበቴ ከተማ ቀበሌ ሁለት ድሽቃን ጨምሮ ህገወጥ የጦር መሳሪያ ተተኳሽና የመሳሪያ መለዋወጮችን ባዘጋጀው ጉድጓድ ውስጥ ደብቆ በገንዘብ ተደራድሮ ወደ ጠላት ለማድረስ እንደተዘጋጀ ነው በቁጥጥር ስር ያዋልኩት ያለው መከላከያ። ሀገራችን ትናንት ባልተቋጨ ዛሬ ደግሞ በሚተገበርና ነገን በሚወስኑ የስኬት ጉዞ ላይ ትገኛለች ሲሉ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ተናገሩ። ከጂኦ ስትራቴጂካዊ ኩስምና ወደ ታደሰ ቁመና በሚል መሪ ሀሳብ ለሁሉም ክልል ስትራቴጂክ እና ከፍተኛ የፖሊስ አመራሮች ስልጠና ተሰጥቷል። ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል የኢትዮጵያ ፌዴራል ፖሊስ ዋና ጠቅላይ መምሪያ አዛዥ በስልጠናው ለተሳተፉ የፖሊስ ሰራዊቱ አመራሮች በቪዲዮ ኮንፈረንስ በሰጡት ማጠቃለያ ሀገራችን ኢትዮጵያ ትናንት ባልተቋጨ፣ ዛሬ ደግሞ በሚተገበርና ነገን በሚወስኑ የስኬት ጉዞዎች ላይ በመሆኗ ለዚህ ጉዞ መሳካት ሁሉም የፖሊስ ሰራዊትና ኢትዮጵያውያን መረባረብ ይጠበቅባቸዋል ብለዋል። ኢትዮጵያ ተግዳሮቶች ባልተለየባት ያለፉት ሰባት የለውጥ ጉዞ ውስጥ ተጨባጭ ስኬቶችን አስመዝግባለች ያሉት ኮሚሽነሩ ባንዳና ባዕዳዎች የስኬት ጉዞቿን ለመግታት የተለያዩ የሴራ ተግባራትን እየተገበሩም ቆይተዋል ሲሉ አንስተዋል። በሀገራዊ ጉዳዮች ላይ የጋራ መግባባት ላይ ለመድረስ ሁሉንም የፖሊስ ሰራዊት ያካተተ አሰራር ተግበር ያስፈልጋልም ነው ያሉት። በኢትዮጵያ ብሔራዊ ጥቅም ላይ መሰናክል ለመሆን በሚጥሩ የባንዳና ባዕዳዎችን እኩይ ሴራ ማክሸፍ የፖሊስ ሰራዊቱ ጥብቅ ኃላፊነት መሆኑን ነው ኮሚሽነር ጀነራሉ አጽንኦት ሰጥተው ያብራሩት። እንደ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጻ ብሔራዊ ጥቅም ከግለሰቦች ጥቅምና ፍላጎት የዘለለ ለሁላችንም የክልውና ጉዳይ በመሆኑ ለቀጣዩ ትውልድ የምናስተላልፈው ሀገራዊ አደራ በመሆኑም የዚህ አደራ አስረካቢ ባለተራ ተራራዎች እኛንንም ሲሉ አክለዋል። ታሪካዊ ጠላቶቻችን የውስጥ ባንዳዎችን በመያዝ በቀጠናው የጂኦ ስትራቴጂክ የበላይነት ይዘው የቆዩ ቢሆንም በታላቁ ህዳሴ ግድብ ስኬት የበላይነት ጉዟቸው ተገጥቷል። አሁንም በባህር በር ጥያቄያችን የሚደገም ይሆናል ነው ያሉት ኮሚሽነሩ። ባዳና ባንዳዎች የሀገራችንን ብሔራዊ ጥቅም ከማስተጓጎል ባለፈ በለዋላዊነታችን ላይ ለመረማመድ የሚጥሩ በመሆናቸው ፖሊስ ሰራዊታችን ከማህበረሰቡ ጋር በመሆን ይህን እኩይ ሴራ ማምከን ያስፈልገዋል ሲሉ አክሏል። የህዝቡንና የመንግስትን የሰላም ጥሪን ባልተቀበሉ ባንዳዎች ላይ የህግ ማስከበር ስራው ይቀጥላል ያሉት ኮሚሽነሩ ጀኔራል ደመላሽ ገብረ ሚካኤል ለሀገራችን ብሔራዊ ጥቅም መሳካት የተጠናከረ የዳበረና በስነ ምግባር የታነጸ የፖሊስ ሰራዊት መገንባትና ለህዝብ ሰላምና ደህንነት መ ነት የሚከፍል ሰራዊት መፍጠር ያስፈልገናልም ብለዋል። ሰርጎ ገቦችንና ተላላኪዎችን ማጽዳትና ሰላማዊ አማራጮችን በማስፋትና ከሌሎች የጸጥታ ኃይሎች ጋር ያለንን ግንኙነት በማጠናከር ለህዝብ ሰላምና ደህንነት ተግቶ መስራት ከፖሊስ ሰራዊቱ እንደሚጠበቅም ኮሚሽነሩ አሳስበዋል። ከብሔርተኝነት አስተሳሰብ ወደ ህብረ ብሔራዊ እሳቤ በመሸጋገርና ከጊዜያዊ አስተሳሰብ ይልቅ ዘላቂና ተራማጅ አጀንዳዎች ላይ በማተኮር ባነገብነው ዓላማ ልክ በመጓዝ በሰራዊታችን አሰራር ፍጹም ከተከለከሉ ዘረኝነት፣ ከሃይማኖት አድሏዊነት፣ ከፖለቲካ ወገንተኝነትና ከልብነት መውጣት ይገባል ብለዋል። በጆስ ስትራቴጂካዊ ቁመናዋ የተከበረች ብሔራዊ ጥቅሟና ሉዓላዊነቷ የተረጋገጠ ሀገርን በመገንባት እንዲሁም ለህዝባችን ሰላምና ልማት መረጋገጥ በጋራ መስራት ከሁሉም ፖሊስ ሰራዊት የሚጠበቅ ኃላፊነት ነው ሲሉ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኢትዮጵያ ፌዴራል ፖሊስ ዋና ጠቅላይ መምሪያ አዛዥ በስልጠናው ለተሳተፉ አመራሮች ሁሉ የስራ መመሪያውን አስተላልፈዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ በበኩላቸው ሀገር እንደ ብሔራዊ ጥቅሟና ሉዓላዊነቷ ተጠብቆ እንድትቀጥል በውስጣዊ ሰላምን ማረጋገጥ ቀዳሚው ተግባር በመሆኑ ይህን ሰላም ማስጠበቅና ማስቀጠል የፖሊስ ሰራዊታችን ኃላፊነት ነው ብለዋል። የአማራ ክልል ፖሊስም የክልሉን ህዝብም ሰላም የሚያውቁ አካላት ላይ አካላት ላይ ይቅርታ፣ ህጋዊ እርምጃ በመውሰድ እና ኩይ ሴራቸውን በማክሸፍ ዘርፈ ብዙ ውጤታችን አስመዝግቧል ሲሉም ተናግሯል። እንደ ኮሚሽነሩ ዘላለም መንግስቴ ገለፃ፣ ህገወጥ ቡድኖች ቡርኖች በመንግስት የተሰጣቸውን የሰላም አማራጭ ተቀብለው ወደ ማህበረሰቡ በመቀላቀል ለሀገራችን ብሔራዊ ጥቅም በጋራ መስራት ይኖርባቸዋልም ብለዋል። የተሰጠውን ስልጠና ወደ ተግባር በመቀየርና ጂኦፖለቲካዊ ሁኔታና ቁመኗን የተረዳ የፖሊስ ሰራዊት በመፍጠር ሀገሪቱ ለጀመረችው የለውጥና የእድገት ጉዞ ትልቅ ኃላፊነት ከሰራዊቱ እንደሚጠበቅም ኮሚሽነር ዘላለም መንግስቴ አጽንዖት ሰጥተው አሳስቧል።